ኦል አፍሪካ አንደኛ ደረጃ ኒጀርን በቀን ውስጥ ሰላሳ አርባ ሚሊዮን ይጨርሳሉ። ፖፖ ላይቭ በወር ከነጥብ በላይ እሰራለሁ ከነጥብ ሚሊዮን በላይ እሰራለሁ። ሰላም ሰላም፣ እንዲህ ኢትዮጵያን፣ እንዴት ናችሁልኝ? እንደትቆያችሁልኝ? ሁሉ ሰላም፣ ሁሉ አማን። እኔ ጋር ሁሉ ሰላም፣ ሁሉ መልካም በያላችሁበት ያለም ጥቅ ሁሉ ሰላም ጤናና እና ፍቅር ያድላችሁ እያልኩኝ ዛሬ አንድ ምርጥ ፕላትፎርም ላሳውቃችሁ። መግቢያ ላይ እንዳያችሁት ወደ መጀመሪያ ማለት ነው ይህ ፕላትፎርም በቀን እስከ 50 ሺህ ብርና ከዛ በላይ እየሰሩበት ያለ ፕላትፎርም ነው ማለት ነው። ፖፖ ላይቭ የተባለ ፕላትፎርም ምንድን ነው? አንዱ አንዱን በመጋበዝ በኮሚሽን ብቻ ብዙ ገንዘቦችን መስራት የምንችልበት መንገድ ነው ያለው ማለት ነው። በዋናነት በፖፖ ላይቭ እንግዲህ ያው ፓርቲና ላይቭ የሚባል ሁለት ስራ ነው ያለው ማለት ነው። ላይቭ ምንድነው? ፓርቲ ምንድነው? ያው ኔክስት በፓርቲ የምንሰራቸው ብሎ ይኖራሉ እየገባን ማየት እንችላለን ማለት ነው። ለዛሬ ግን ይዤላቸው የመጣሁት ፖፖ ፕላትፎርምን በሴት አካውንትና በወንድ አካውንት እንዴት አድርገን በስነ ስርዓት መክፈት እንደምንችል እሱን ነው የማሳያችሁ ማለት ነው። ከዛ በመቀጠል ደግሞ እንዴት አድርገን የፊት አሻራ መስጠት እንዳለብንና እንዴት አርገን ኤጀንት መሙላት እንዳለብን ማለት ነው። ከዚህ በስክሪኑ እንደምታዩት ማለት ነው የእኔ ኤጀንት አይዲ ማለት ነው 46440067 ይህንን ማይ ኤጀንሲ ላይ ገብታችሁ ብትሞሉ ከኔ ጋር መስራት ትችላላችሁ ማለት ነው። ማንኛውም ጥያቄ መጠየቅ ለምትፈልጉ ደግሞ ስልክ ቁጥሬ በስክሪኑ አለ እንደምትመለከ ስለዚህ ፖፖን ከኔ ጋር መስራት ለምትፈልጉ ስልክ ቁጥሬም አለ፣ ቴሌግራም አካውንት አለ፣ ኤጀንት አይዲ አለ ማለት ነው። ይህንን ፕላትፎርም ከመጀመሪያው እስከ መጨረሻው እንዴት አርገን አውርደን ኦርደር እንደምናደረግ እና ህጋዊ ማድረግ እንደምንችል በደንብ አሳያችኋለሁ ማለት ነው። እኔን ተከትላችሁ ፎርሙን ሞልታችሁ አሁኑ ከኔ ጋር መጀመር ትችላላችሁ ማለት ነው። እንዲህ ያልፋችሁ። ይህ ፕላትፎርም ሴቶችን ሰፖርት ስለሚያደረግ እናንተም ሴቶችን ኢንቫይት እያደረጋችሁ ሴቶች በሚንቀሳቀሱበት ሰዓት፣ በተለይም ደግሞ ለሴቶች የሳምንት ዌልካም ቦነስ ስላለው ማለት ነው እነሱ በሚያገኙት ቦነስ ላይ ለእናንተም የሚሰጣችሁ ፖይንት ስላለ ሴቶችን በተለይ ኢንቫይት አድርጋችሁ በአጭር ጊዜ ሌብላችሁ ማሳደግ ትችላላችሁ ብዙ ፖይንት አግኝታችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ፕሊዝ። ሁላችሁም ይህን ቪዲዮ ማለት ነው ለብዙዎች እንዲደርስ ላይክ አድርገን እንጀምረው። ሌት ወደ ቪዲዮ ኦኬ። እኔ እንግዲህ የፖፖ ሊንክ የተላከልኝ በዋትሳፕ ነው። ለእናንተ በኢሞ ሊሆን ይችላል፣ በዋትሳፕ በፌስቡክ በተለያየ ሊሆን ይችላል። ሊንኩ ወደ ተላከበት አፕሊኬሽናችን እገባለን። ዘንን አሁን በዋትሳፕ ተልኩልኛን ይህ ሊንክ ማለት ነው። እዚጋ አንድ ጊዜ ክሊክ አድርጌ እገባለሁኝ። እንደምትመለከቱት ዳውንሎድ ኢሚዲየትሊ የሚለውን እዚህ ጋር ማለት ነው አንድ ጊዜ ኦኬ እንለዋለን። አሁን በቀጥታ ወደ ፕሌይስቶራችን ነው የሚወስደን። እዚህ ጋር መተን በመቀጠል ኢንስታል የምትለውን ፓርት አንድ ጊዜ ኦኬ እንበል። አሁን ኢንስታል እያደረገልን ነው ወይም ዳውንሎድ እያደረገ ነው። አፕሊኬሽኑ ዳውንሎድ አድርጎ ሲጨርስ ኦፕን ይለናል። እዚህ ጋር ኦፕን የምትለውን ፓርት ይችን አንድ ጊዜ ኦኬ እንለዋለን ማለት ነው። እንደምትመለከቱት ሁለት አይነት አማራጮች አመጣልናል። የመጀመሪያው ሎጊን ዊዝ ጎግል የሚል እና ሎግ ዊዝ ፌስቡክ የሚል ነው። በፌስቡክ ወይስ በጎግል ልክፈት ነው የሚለን እዚህ ጋርም አንድ ጊዜ ክሊክ ስናደርግ በስልክ ቁጥርና በሌላ አንድ ንከፍት ያዘናል እኛ መክፈት የሚጠበቅብን ማለት ነው። የመጀመሪያውን ጎግል በሚለው እዚጋ መተን የመጀመሪያውን ፓርት ሰሌክት አርገን ኦኬ እንለዋለን። ከዛ በመቀጠል አክሴፕት የምትለውን አንድ ጊዜ ኦኬ ማለት ሶስት ኢሜሎች አምቶልኛል እኔ ላይ ባሉት በሁለቶቹ ስለከፈትኩኝ ለእናንተ ለማሳየት እስኪ አዲስ ፖፖሮ የምከፍተው እዚህ ጋር ሶስተኛውን ኢሜል ሰሌክት አደርግለታለሁ። እናንተም መክፈት ያሰባችሁበትን ኢሜይል ሰሌክት አድርጋችሁ ኦኬ ማለት ኢሜላችሁን ይሄንን ሰሌክት አድርጌ ኦኬ ለዋለሁ። ከዛ በመቀጠል አግሪ ኤንድ ሼር የምትለዋን እችን ክሊክ እናደርጋለን። ዘንድ በዚህ መልኩ ይመጣልናል ማለት ነው። እንደምትመለከቱት አሁን እዚህ ጋር ኢትዮጵያ ይላል። እናንተ ያላችሁበትን ሀገር ራንደም ሊያስገባላችኋል ማለት ነው። እነዚህን ስፔሲፊክ የሆኑ መሞላት ያለባቸው ሴቲንጎች ናቸው። እነዚህን ሴቲንግ እንዴት አድርገን እንሞላለን? በመጀመሪያ እዚህ ጋር ፕሮፋይል እንሄድና አንድ ጊዜ ክሊክ አድርገን ፕሮፋይል እናስገባለን። ኮንፌርም እንለዋለን። ከዛ ወደ ጋለሪ ነው የሚወስደን ማለት ነው። ወደ ጋለሪ ይወስደናል። ለምሳሌ እኔህን ፕሮፋይል ሰሌክት አድርጌ መረጥኩለት እንበልና ኦኬ። በዚህ መልኩ ፕሮፋይል ከመረጥን በኋላ እዚህ ጋር ልብ ማለት ያለብን ነገር ሜልና ፊሜል የሚል አለ። ሜል ማለት በወንድ አካውንት ልንከፍት ካሰብን ሜል የሚለውን ሰሌክት አርገን እንመርጣለን። በሴት አካውንት ልንከፍት ካሰብን ደግሞ ፊሜል የሚለውን እንመርጥለታለን ማለት ነው። ለምሳሌ እኔ በወንድ አካውንት ነው ይሄን የምከፍተው ሜል የሚለውን ክሊክ አድርጌ መርጥለታለሁ። ከዛ በመቀጠል ማለት ነው እዚህ ጋር ካንትሪ ነው አስገቡ እያለ ያለ ማለት ነው። ካንትሪ ነው አስገቡ የሚለው ይህችን አንድ ጊዜ ክሊክ እናደርጋትና ካንትሪን እንመርጥለታለን ማለት ነው። ያላችሁበትን ሀገር ትመርጡለታላችሁ። እኔ ራንደም ያው ኢትዮጵያ ብሎ መርጦልኛል ኢትዮጵያ ብሏል ማለት ነው። እዚህ ጋር ማስተካከል ያለባችሁ ነገር ቢኖር እዚህ ጋር 207 04 06 ነው የሚለው ስለዚህ፣ ከ18 ዓመት በታች ያው ስለማይፈቅድ እዚህ ጋር ያለውን ዓመተ ምሕረትና ቀን ማስተካከል ትችላላችሁ እንደ ሁኔታው ማለት ነው። ከዛው መቀጠል አሁን ምንድነው በቀጥታ ሰሚት የምትለው አምፓርት አንድ ጊዜ ኦኬ ማለት እንግዲህ ፖፖ በዚህ መልክ ነው እዚጋ የምትመለከቷቸው አሁን ላይቭ ላይ ያሉ ሰዎች ነው የሚያሳየን ማለት ነው። እዚጋ አምስት ፊቸሮች አሉ፣ ታች አምስት አንሻቁሊቶች አሉ። የላይቭ ምልክት አለ፣ ቀጥሎ የዋንጫ ምልክት አለ፣ የአይን ምልክት እዚጋ የሜሴጅ ምልክትና ወደ ታች የተዘቀዘቀ የአምፖል ምልክት አለ። የአምፖል ምልክቱን አንድ ጊዜ ኦኬ ስንለው እዚጋ መጨረሻ ከአምስቱ በስተቀኝ በኩል ዳር ያለውን ኦኬ ስንለው እንዳለ የፖፖን ዝርዝር ሴቲንግ ያመጣልናል ማለት ነው። እኔ አሁን አዲስ ፖፖ ስለሆነ የከፈትኩት እዚህ ጋ ኮይኔ ምንም አይነት ኮይኔ የለም ዜሮ ነው። እዚህም ፖይንት ላይ ምንም አይነት ፖይንት የለም ዜሮ ነው ማለት ነው። ስለዚህ እዚህ ያሉትን ሶስት ነገሮች እስኪ ላሳያችሁ ወይም ደግሞ ላስረዳችሁ። ኮይን ማለት መገባያ ወይም ከዚህ ከኮይን ወደዚህ ስንቀይር ነው ፕላትፎርሙ 30 ፐርሰንት እየቆረጠ ለእኛ ደረጃችንን የሚያሳድገው ማለት ነው። ፖይንት ማለት እዚህ ጋ ያለው ነው ብር ሆኖ መውጣት የሚችለው ወይም ደግሞ ገንዘብ ማውጣት የምንችለው እዚጋ 1 ሺ ፖይንት ሲኖረን ነው ገንዘብ ሙሉ ማውጣት የምንችለው ማለት ነው። ልክ በዚህ መልኩ ከከፈታችሁ በኋላ እታች ትመጡና እዚጋ ማለት ነው የሰው ምልክት አለች ላይ አናቷ ላይ በቀይ ሆት የሚል ጽሑፍ ያላት ማይ ኤጀንሲ የሚለው ጋር ትሄዱና ማለት ነው ይህንን አንድ ጊዜ ክሊክ አድርጉና በዚህ መልኩ ሲመጣላችሁ ሜትድዋን ብሎ ጆይን ኤጀንት ነው የሚላችሁ ኤጀንት አይዲ ሙሉ ነው የሚላችሁ ማለት ነው። ስለዚህ እዚህ ጋር ትመጡና ፕሊስ ኢንተር ኤጀንት አይዲ የሚለው ጋር ክሊክ ካረጋችሁ በኋላ ማለት ነው፣ እንዳልኳችሁ የኔን አይዲ ነግሬያችኋለሁ። መጀመሪያ በስክሪን ላይ ያስቀምጭላችኋለሁ። ከኔ ጋር መስራት የምትፈልጉ እዚች ጋ እዚች ካ ፓርት እዚች ያለችውን ፓርት አንድ ጊዜ ክሊክ ታደርጉና 46 44 00 67 ብላችሁ ትሞሉና ከዛ በኋላ ፕሊስ ኢንተር ኤጀንትስ አይዲ የሚለውን አንድ ጊዜ ክሊክ አድርጉት። ከዛ በመቀጠል ኮንፌርም የሚለውን ፓርቲ ይሄን መታችሁ ክሊክ ታደርጉታላችሁ ማለት ነው። ዋው እንደምትመለከቱት አሁን ኮንግራጁሌሽን ብሏል። እዚህ ጋር እኔ ይህን አሁን በእኔ አይዲ ነው የሞላሁቱ። እንደዚህ አድርገን ከሞላን በኋላ ምንም አይነት ሌላ ፕሮሰስ የለም። የስልካችንን ባክ መያከታች በስተቀኝ በኩል ባክ ብለን እንወጣለን። ከዚህ ማለት ነው ኤጀንት የምትሞሉት እዚህ ጋ ማይ ኤጀንሲ ገብታችሁ አሁን ያሳየኋችሁትን ቁጥር መሙላት ትችላላችሁ ማለት ነው። ከዛ በመቀጠል አሻራ እንዴት እንሰጣለን የሚለውን ላሳያችሁ ማለት ነው። ቪዲዮም እንዳይረዝም እዚህ ጋር እንሄድና የፊት አሻራ ለመስጠት ኤዩቲኤች ምትላለች ይችን አንድ ጊዜ ክሊክ እናደርጋታለን ማለት ነው። ከዛ መጀመሪያ ላይ ያለውን እዚህ ጋር ፌስ አውተንቲፊኬሽን የሚለውን ጎ የሚለውን አንድ ጊዜ ኦኬ እንበለው። ስለዚህ እዚህ ጋር ፕሮፋይል እናስቀምጣለን አሻራ ልንሰጥ ስለሆነ ፕሮፋይል የምናስቀምጠውና አሻራ የሚያነሳን ፎቶ ተመሳሳይ መሆን ስላለበት የቅርብ ጊዜ ፎቶ ቢሆን ይመረጣል። እዚህ ጋር እንመጣና ታች አፕሎድ ፎቶ ኦፍ ዩርሰርፍ የሚለውን አንድ ጊዜ ክሊክ እናደርገው። ቅድም የሞላሁት ፕሮፋይል ይሄ ስለሆነ ይህንን አንድ ጊዜ ሰሌክት አረግለታለሁ። ተመሳሳይ ፎቶ ቢሆን አሪፍ ነው። የቅርብ ጊዜ ፎቶ ፊልተር ያላለበት አሁን ፕሮፋይሌን በቀጥታ አስገብቻለሁ እንደ አድርገን ፕሮፋይላችንን ካስገባን በኋላ ማለት ነው አሁን አሻራ የምንሰጥበት ቦታ ልንገባ ነው ስታርትቱ ሰርትፊኬት ሰርቲፊኬት የሚለውን ይህችን አንድ ጊዜ ክሊክ እናደርጋለን ልብ በሉ እዚ ጋ ይህን አንድ ጊዜ ክሊክ ስናደረግ እዚ ጋ ክብ ካሜራ ነው የሚከፈትልን ማለት ነው ስለዚህ እዛ ክብ ካሜራ ከደረታችን በላይ ሙሉ መግባት አለብን ማለት ነው ወደ ግራ ወደ ቀኝ ሲለን ወደ ቀኝ ወደ ግራ ሲለን ወደ ግራ እንዲሁም ብለንክ ዩርአይ ሲለን አይናችንን ጨፈን ገለጥ እናደርጋለን እንዲሁም ኦፕን ዩር ማውዝ ሲለን አንሻ ጉሊቷ ማለት ነው ፈገግ ማለት መቻል አለብን፣ ወይም አፋችንን ከፈት ማድረግ መቻል አለብን። ጉድ ሲለን ከዛ በኋላ ማለት ነው ባለንበት እንቆማለን። አሻራ ያነሳናን ከተቀበለን የራይት ምልክት ያደረገናል። ካልተቀበለ ደግሞ ወይም 30 ደቂቃ በኋላ ብሎ ሊቀጥረን ይችላል። ወይም እዚህ ጋር ኤክስ ሲያደርግብን መልሰን ፕሮፋይሉን አፕሎድ ካረግን በኋላ አሁንም ተመልሰን ይሄን በመንካት አሻራ መስጠት እንችላለን። ለምሳሌ እየሞከርኩ ላሳያችሁ ማለት ነው። የአሻራ ቦታ ሊመጣ ነው። አሁን እኔ እየገባሁ ነው። ልክ እንደዚህ ሲመጣላችሁ ሙሉ ትገቡና እዚህ ጋ ማለት ነው በሙሉ ትገቡና ወደ ግራ ወደ ቀኝ ነው የምትሉት ማለት ነው። አንሻጉልት ይኸው፣ እንደዚህ እንትን ሲል ማለት ነው አይናችሁን ጨፈን ገለጥ ታደርጋላችሁ። ወደ ግራ ወደ ቀኝ ሲላችሁ፣ ወደ ግራ ወደ ቀኝ ትላላችሁ ማለት ነው። አፋችሁን ከፈት አርጉ ሲላችሁ፣ ከፈት ታደረጋላችሁ። አሁን ኤክስ አድርጓል። ምክንያቱም እኔ ከአሁን በፊት በኖርማል ፖፖ እየተጠቀምኩ ስለሆነ አሻራ ስለሰጠው ድጋሚ መስጠት ስለማልፈልግ ነው። እዚህ በዚህ መልኩ ነው አሻራ የምትሰጡት እንግዲህ ማለት ነው። ልክ እንደዚህ ኤክስ ሲያደረግባችሁ፣ አሁን አፕሎድ ኤ ፎቶ ኦፍ ዩርሰልፍ የሚለውን ትነቁና መልሳችሁ ይህንን ፕሮፋይል ታስገባላችሁ የራሳችሁን ማለት ነው። ከዛ ስታስገቡ መልሶ ደግሞ አሻራ ቦታ ሲከፍትላችሁ፣ እዚህ ጋ መታችሁ ስታርት ሰርቲፊኬት የሚላለ እሱን ስትነቁት መልሶ ወደ አሻራ ቦታ ይወስዳችኋል። በዚህ መልኩ አሻራ መስጠት ትችላላችሁ ማለት ነው።